አሪፍ ሀሳቦችን እያነሳን ነበር። በተለይ የሳምንቱን ጉዳይ የመኪና ገበያው ነው። በደንብ አይተነዋል፣ በደንብ አየነው። በተለይ ደግሞ ብዙ ጥያቄዎች እየተጠየቅ ነበረ በዩቲዩብ ላይ በተለይ ኮመንት ላይ፣ አንተም ስታነቦ ነበረ፣ ምን ተገነዘብ ከሰቡ እስቲል። በኤሌክትሪክ መኪና ላይ አለመተማመን ብዙ አይቻለሁ። ረጃጅም ኮሜንቶች የነበሩት ኤሌክትሪክ መኪና ሪጀክት የሚያደርጉ ናቸው። ግን ወደን አይደለም ተገደን ነው ወደዚህ ኢንዱስትሪ የገባን ያለ ነው የሚለውን እናስምርበት ስለዚህ ተገደን እያስገባን እስከሆነ ድረስ ኢንዱስትሪ ውስጥ ተጨማሪ ስህተት ከመስራት እውቀቱን ወስደን እነዛን ነገሮች ማስተካከል የተሻለ ይሆናል። በቻርጀር ምክንያት የሚሰሩ ስህተቶች አሉ። አንድ ዳታ እንደው ምን የሚያሳየው በአንድ ዓመት ውስጥ ከ91 ፐርሰንት እስከ 85 ፐርሰንት አንኗል። በአንድ ዓመት ብቻ ከተገዙ እና ወደ ዩዝ ከገቡ በኔት አንድ አመት ውስጥ ባትሪያቸው ዲግሬድ የሚያደርግበት ምክንያት የሚጠቀሙት ኢምፕሮፐር የሆነ ቻርጀር እንደሆነ ዳታዎች ያሳያሉና፣ ሌሎች ሌሎች ኬዞች አሉ። የተርማል ኮንዲሽን አለ። ከዛ ውጭ ደግሞ ተሽከርካሪዎቻቸው አፕዴት ሳይጠበቅላቸው ሲቀርና የባትሪ ሴል ባላንስ ሳይሰራ ሲቀር ባትሪው በፍጥነት ዲግሬድ የሚያደርግበት ሌሎች ኬዞች አሉ ግን ኢምፑልሱ ወይም ደግሞ የሚመገበው ነገር ጤናማ ሳይሆን ሲቀር የሚፈጠረው ነገር በጣም ትልቅ ክራይሲስ ነው። ከነዛ ውስጥ እንግዲህ ትልልቆቹን ኬዞች ሜንሽን ማድረግ ብንችል ያለፈው ሳምንት የጠየቀስ ናቸው። የፕሮቴክሽን ሌቨሎች ነበሩ። ሶ አንዳንዳቸውን ፒክ እያደርግም መወያየት ብንጀምር የግራውንድ ፕሮቴክሽን፣ ሰርጅ ፕሮቴክሽን ብለናል። ኦዩ ማለት ኦቨር ና አንደር ቮልቴጅ ፕሮቴክሽን ከዛ ደግሞ ኦዩ ከረንት ፕሮቴክሽን ኦቨር ቴምፕሬቸር ፕሮቴክሽን ምንላቸው ነገሮች አሉ። ኦዩ ከረንት ፕሮቴክሽን ወይም ኦዩ ቮልቴጅ ፕሮቴክሽን ባጭሩ ኃይል መዋዠቅ ብለን የምንጠራውን የሚፈጥረውን ነገር እንመልከት። የመጀመሪያው ነገር ምንድን ነው? የከተማው ኃይል ሰፕላይ በሚዋዥቅ ሰዓት ያንን የኃይል መዋዠቅ የማስተናበር ስራ መስራት ያለበት ኤሌክትሪክ መኪና ውስጥ ያለው አካል አይደለም፣ የቻርጀሩ አዳፕተር ነው ያንን መስራት ያለበት። ያ በሚሆንበት ጊዜ ምን ይሆናል? ያንን ኃይል ባላንስ ለማድረግ የሚወስድበትን ኦፕሬሽናል ሂት አብኖርማል ሳይሆን መጠበቅ ይችላል። ለምሳሌ በኃይለኛ የኃይል መዋዠቅ ጊዜ የኢንቨርተር ወይም ኮንቨርተር ብለን የምንጠራው ቴምፕሬቸር በኃይለኛ መልኩ ይጨምራል። ስለዚህ ያንን ማድረግ ሳይችል ሲቀር፣ ሃይቴንሽን ኬብሎች እንዳልኩት ሃይድሮካርበን ናቸው፣ ፕላስቲክ ናቸው። የኦክሲዴሽን ሬታቸው ከፍ ሲል ይሰነጠቃሉ። ካልሆነም ኦቨርሂት፣ ኢንስታንት የሆነ ኦቨርሂት ሲመጣበት ምን ይሆናል? መቅለጥ ይጀምራል። ስለዚህ ሃይቴንሽን ኬብሎች በዚህ ምክንያት ዳሜጅድ ይሆናሉ፣ ፕለጎች ዳሜጅድ ይሆናሉ። ኦንቦርድ ላይ በኦቨርሂት ምክንያት ብልሽት ይፈጠራል። ሌላው ሰርጅ ፕሮቴክሽን የምንለው ወይም ደግሞ ሰርጅ የሚፈጠረው በኤሌክትሪካል ዌቭ ምክንያት ነው። በአብዛኛው ሰርጅ የሚለውን ነገር ልናየው የምንችለው ከትራንስፎርመር እስከ ቤታችን ባለው ውስጥ ነገር ነው። ሶኬታችንን ስንሰካ ወይም ቻርጀር ኖርማል የስልክ ቻርጀር ምንም ነገር ግድግዳ ላይ መፍጫም ስትሰካ ብልጭ ብሎ ሶኬቱን ካቀለጠው ያ ሶኬት ሰርጅ አለው ማለት ነው። አንዳንድ ቦታዎች ላይ ያ ነገር ይገናል፣ አንዳንድ ቦታዎች ላይ ደግሞ ይቀንሳል። ስለዚህ ሰርጅን ፕሮቴክት ማድረግ መቻል ማለት ኦንቦርድ ውስጥ ያሉትን ዳዮዶች ፕሮቴክት ማድረግ ማቻል ማለት ነው። ስለዚህ እነዛ ዳዮዶች አንድ ጊዜ ፍንዳታ ተፈጠሩ ማለት ኤሌክትሪክ መኪናው ንቅንቅ አይል ንቅንቅ አይል፣ ለምንም አይሆንም። ኤን ላይ አድርገው ራሱ ቶ ለማድረግ አይሆንም። ኒውትራል ኒውትራል፣ ትራንስሚሽኑ ኒውትራል ላይ ያደርገህ ቶ ለመጫን አይሆንም። ስለዚህ ፍሮንት ዊል ድራይቭ ከሆነ እና ፒሌ ከሆነ የፊት እግሩን አንስተው ነው የምታንጠለጥለው። ዊቺዝ ሌላ ይሄ ደግሞ ምን ኮዝ ያደርጋል ትራንስሚሽን ዳሚ ኮዝ ያደርጋል። ስለዚህ ሌላው ሰርጅን ፕሮቴክት ማድረግ የምትችልበት መንገድ ቻርጀርህ ሰርጁን ውጦ ማስቀራት መቻል አለበት። እንደገና ደግሞ አሁን ያለፈው ሳምንት ሜንሽን አድርገ ነው ነበረ የሶኬቶች ጫፍ እየተቆረጡ ሲ እዚ ገር ይታካባቸዋል ወይም ደግሞ ኢንዱስትሪያል ሶኬት የምንለው እዚገር የሚታኩት ሲ ኢንዱስትሪያል ሶኬቶች በነገራችን ላይ ጫፋቸው ላይ ሬዚስተር የላቸው ከዛው ከፋብሪካው ሬዚስተር ተገጥሞለት ሲመጣ ኢንዱስትሪያል ሶኬት እና ሃይ ኳሊቲ ቻርጀር ሲሆን ከግድግዳ የሚቀበለውን ሶኬት ወይም ደግሞ የከተማውን ሰፕላይ ምንድን ነው የሚለውን ቻርጀሩ የራሱ ቀድሞ ያውቃል። ከዛ ደግሞ በጂቢቲዩ ሳይድ ወይም ደግሞ በሶኬቱ ሳይድ ወደ መኪናው ወደ በሚሰካው ሳይድ ላይም ሬዚስተር አለ። ያ ሬዚስተር መኪናው ምን ይፈልጋል ከተማው ምን ሰፕላይ ያደርጋል የቤታችን ኤሌክትሪክ ፓወር ምን ሰፕላይ ያደርጋል የሚለውን መሀል ላይ ያለችው አዳፕተር አዋዶ እንዲያሳልፍ ያደርገዋል። የዚህ አድቫንቴጅ ምንድን ነው? ቀድሞ ሰርጅ ካለ፣ ኤክሰሲቭ ግራውንድ ካለ፣ ሾርት ካለ፣ ከዛ ደግሞ እነዛ ሾርቶች የሚፈጠሩት በምን ሊሆን ይችላል? በዋተር ፕሩፊንግ እጥረት ምክንያት ሊሆን ይችላል። ስለዚህ ሜንሽን ካደረግነው አይቀር ዋተር ፕሩፊንግ ሌላውን ፋክተር ነው። ስለዚህ ሾርትም ፕሮቴክት ማድረግ ከቻለ፣ ግራውንድ ፕሮቴክት ማድረግ ከቻለ ሮድ ተቀበረለትም አልተቀበረለት ከዛ ውጭ ያው ሞር ሮድ ቢቀበረለት ግራውንድ ሮድ ቢቀበረለት ሞር ፕሮቴክትድ ይሆናል። ከዛ ውጭ ቅድም የጠቀስናቸው ኦዩ ከረንት ፕሮቴክሽን ና ኦዩ ቮልቴጅ ፕሮቴክሽን በሀይል መዋዠቅ ምክንያት የሚፈጠሩትን ዳሜጆች ሙቀት፣ መቅለጥ፣ ኬብል መሰንጠቅ፣ የኢንቨርተር መበላሸት፣ ኦምቦርድ መበላሸት እና የፕለጎች በኦቨርሂት ምክንያት መጣመን። ጂቢቲ ሶኬት የምትሰካው ጫፏ ፕላስቲክ ነች፣ ውስጡ ነው ብረት። ስለዚህ እሱን ስትሰካበት በጊዜ ሂደት ቤንድ እያደረገ ና እየተለመጠ የሚመጣ ከሆነ ቀጣይ ላይ ሶኬት ለመሰካት እራሱ ፊት አያደርግም። ስለዚህ መኪናው ላይ ያለውን ፊሜል ፖርት የመቀየር እድልህ ከፍ ያለ ነው። ስለዚህ እዚህ ላይ የጠቀስናቸው ሲንግል እያንዳንዷ ሲንግል ፕሮብለም በትንሹ እስከ ግማሽ ሚሊዮን ድረስ ኮስት አላቸው። ማለት ቻርጀሩ ብቻ ነው? ቻርጀሩ ብቻ ሳይሆን ደራይት ቻርጀር ባለ ትክክለኛ ቻርጀር ባለ መጠቀም ምክንያት ወይም ደግሞ መኪናው ላይ በሚያስከትለው በሚያስከትለው ችግር ምክንያት የሚያጋጥመው ችግር ከግማሽ ሚሊዮን ብር በላይ ናቸው። ወደ ባትሪ ኬዝ ከገባ ኦልሞስት ወደ አንድ ሚሊዮን ብር ኬዝ ልንገባል። እሱም እንደ መኪናው የተለያየ ይዘት ሊኖረው ይችላል አይደል? ኤግዛክትሊ። አሁን ለምሳሌ ሊቲየም አይረን ፎስፌት ባትሪ ያለው እና ሊቲየም አይን ባትሪ ያለው ተሽከርካሪ ላይ ተመሳሳይ የሆነ የዲግሬዲንግ ቫሊዩ የለም። ከዛ ደግሞ ተመሳሳይ የሚሆነ ፕሮዳክሽን ኮስት የላቸው። ስለዚህ አዝማች አስፖስብል መኪናህን ቫሊዩ ኖሮት ሪሴል ቫሊዩ የሚታየውም ኤሌክትሪክ መኪና ባለ የባትሪ ሄልዝ ምክንያት ስለሆነ የነዳጅ መኪና ኖሮ ዘይት በቶሎ እንደምትቀይር እዚህ ላይ ደግሞ የምትመግበው ነገር ምንድን ነው? ጥሩ የሆነ ጤናማ ኤሌክትሪክ መመገብ ነው። ያ የሚሆነው ጥራቱን የጠበቀ ቻርጀር መጠቀም በጣም አሪፍ። ወደ በኋላ ላይ ደግሞ በጣም ጥሩ ጥሩ ጥያቄዎች አሉ እዚጋ የምናነሳቸው። እናንተ ደግሞ አድማጮቻችን ጥያቄ ካላችሁ ያልገባቸው ነገር ካለ መጠየቅ ይችላሉ። ጥያቄው ተገኝቷል እየተባልኩ ነው የሚገኘው። እሱን ጥያቄ አድምጠን ወይም ደግሞ ማስታወቂያ ሰምተን እንመጣለን። ጥያቄ አለ፣ ጥያቄ ከአንተ እናድርገው። ከማስታወቂያው በኋላ ጠንከር ያለ ጥያቄ ጠብቁ። እሺ፣ ከማስታወቂያ በኋላ ተመካክረንበት የሚያሸልራቸው ችግር ይሉ አናስፈራረም። ስለዚህ እሺ፣ ማስታወቂያ ሰምተን እንመለሳለን። ጊዜ ጊዜን ሲተካ ልምድ ልምድን ሲለካ እንዲህ ያስከብራል አብርሃም ስዩም የክሪቴክ ኦሪጂናል የሲኖትራክ መለዋወጫዎች ወኬል በሲኖትራክ እቃዎች ላይ ባለን ሰፊ ልምድ በብዙዎች ዘንድ ተመራጭ ሆነናል ካላስፈላጊ ብልሽትም እፎይታን ለብዙዎች ሰጥተናል አሁንም የእርሱን የኦሪጂናል መለወጫዎች ጥማት ለማርካት ከቦታችን እንገኛለን ለምንሸጥሎ እቃም ዋስትና ለመስጠት አይገድልም ምክንያቱም እቃው የክሪቴክ ኦሪጂናል እቃ ነው አድራሻ ጎፋ ገብርኤል ጄኤፍኬ ህንፃ ላይ ለበለጠ መረጃ 0911613532 0911621856 ይደውሉ አብርሃም ስዩ የክሪቴክ ወኪል ይህ ክላክስ የምን መኪና ክላክስ ነው ሚትሱቡሺ አትራጅ ማዝዳ RX7 ቶዮታ ኮሮላ መልሳችሁን በጆርናሊስት ጎሳዬ ዩቲዩብ ቻናል ላይ መጻፍ ትችላላችሁ ጤና ይስጥልን። ይህ ጂ አውቶሞቲቭ ነው። እውነት ነው እውነት ነው። ይህ ጂ አውቶሞቲቭ ነው። ጥያቄው ዛሬ ክላክስ አድርገዋል። ዴት ነው እቺ ክላክስ ካልታወቀች ዛሬ በቃ ጉድ ነው። ከተማ ውስጥ ብዙ ቦታ ትሰማለች አይደለ? እቺ የትኛው መኪና እንደሆነ ገምታ። ለአንተ ራስህ እንዳትስተውና በኋላ ችግር ችግር በጭንቅላት ላይ መጣልህ ነው። አንዴ ገመው ትንሽ አጠረ። ድገት ስለገባ ደግሞ አንድ እናንተም ገምቱ፣ አድማጮቻችንም ይገምቱ። የሚመልሱት ደግሞ በጆርናሊስት ጎሳ የዩቲዩብ ቻናል ላይ ነው። ስለዚህ ዩቲዩብ ቻናሉ ላይ ሄደው ብቻ አንዱ ቪዲዮ ኮመንት ላይ ብቻ መጻፍ ነው። የመኪና ቻናል ነው። በዛውም ሰብስክራይብ ያድርጉት። አዶንያስ ካር ሪቪው አለ፣ ሰብስክራይብ አድርጉት እንላለን። ናታን ወንድም ቲክቶክ ላይ ቲክቶክ ላይ ናታን ወንድም ይባላል። እሱንም አድርጉ። ዞሮ ዞሮ ጥያቄውን ሰምተን እንመለሳለን። ይህ ክላክስ የምን መኪና ክላክስ ነው? ሚትስቡሺ አትራጅ፣ ማዝዳ RX7፣ ቶዮታ ኮሮላ መልሳችሁን በጆርናሊስት ቦሳ የዩቲዩብ ቻናል ላይ መጻፍ ትችላላችሁ። ኦኬ የጀመርከውን አጠቃልና ዛሬ ሁለት መኪና አንድ በጣም ከርካሾቹ እና የተወሰነ ደግሞ ሁለት መኪኖችን ሪቪው ብናደርግላቸው ነው ብንወጣ አሪፍ ይመስለኛል። ከሰሞኑም የገባ ስላለ ገና ከነ ከቻንጋን ኢስታር በታች ሳዋጋ የወጣለ መኪና ስላለ እሱን በስፋት እናያለን። በጣም አሪፍ እሺ እናጠቃለውን ነው ወደዛ እንሄዳለን። ጥሩ በማጠቃለያ ደረጃ እንግዲህ ስለ ኤሌክትሪክ መኪና ቻርጀር በዲሲም በኤሲም አንስተናል። ከዛ ደግሞ በኤሲ ሌቭል ዋን፣ ሌቭል ቱ ብለን አንስተናል። መጠቀም ያለብን ምንድነው ሌቭል ዋን ቻርጀር ኢመርጀንሲ ነው ፐርፐዙ የሚል አንስተናል። ሌቭል ቱም ስትጠቀሙ የፕሮቴክሽን ሌቭሉን ያሟላ ይሁን ብለን ተናግረናል። ብዙ ሰው እኔም በግል የደረሰኝ ኮሜንት ምንድነው ዲሲ ፋስት ቻርጅ ሁሌ መጠቀም እንችላለን ወይ ሚል አንድ ጥያቄ ተነስታለች። እና እሱም ቢሆን ለኢመርጀንሲ ነው፣ ለሁል ጊዜ እንድትጠቀሙት አይመከርም። በጣም አስቸኳይ በሆነባቸው ቦታዎች ለምሳሌ የሃይዌ መግቢያ ቦታዎች ላይ የውጭ ሀገራት ላይ ቤዚክ ፋሲሊቲ ሆነ ይቀመጣል። ስለዚህ ፐርፐዙ ኢመርጀንሲ ነው፣ ለአንድ ጊዜ እንዲሆን ነው። ምክንያቱም የሊቲየም አይረን ፎስፌትንም የሊቲየም አይን ባትሪንም የኦክሲዴሽን ሬት በጣም ከፍ ስለሚያደርገው ማለት ነው። የኦክሲዴሽን ሬት ከፍ ማለቱ እቺን ወርድ ኤክስፕሌን እናርጋትንሽ ትንሽ ኦክሲዴሽን ስንል ነገሮች ከኦክሲጅን ጋር ቦንድ ይሰሩና ኤሌክትሮን የመቀበል አቅማቸው ይቀንሳል። ለምሳሌ ሃይድሮካርቦን ኦክሲዳይዝ ሲያደርግ ቅድም የጠቀስ ነው፣ ፕላስቲክ ዋየር ኦክሲዳይዝ ሲያደርግ ሃይድሮጂን ከኦክሲጅን ጋር፣ ካርቦን ከኦክሲጅን ጋር ቦንድ ይሰሩና ማቴሪያሉ እንደ ሸክላ ይሆናል፣ ስብርብር ይላል። ስለዚህ ወደ ሊቲየም አየኑ ደግሞ ስንመጣ፣ ወይም ደግሞ ወደ ሊቲየም አየረን ፎስፌቱ ስንመጣ ሊቲየሙ ከኦክሲጅን ጋር ቦንድ ይሰራና ኤሌክትሮን መቀበል ያቆማል። which is energy መቀበል ያቆማል። ረጅም ሰዓት ሰክተኸው ማይሞላ ስልክ አለ፣ ከዛ ደግሞ ሲሞላ ባንድ የሚያልቅ ስልክ አለ። ያ ማለት ባትዱ ዴድ እየሆነ ነው ማለት ነው። ባጭሩ ኦክሲዴሽን ሬት ከፍ አለ ስንል የባትሪ የመያዝ አቅሙ በጣም የቀነሰ ዴድ እየሆነ መጣ፣ ወይም ደግሞ ፐርሰንቴጁ እየቀነሰ መጣ ማለት ነው። ስለዚህ የኦክሲዴሽን ሬት በጣም ከፍ የሚያደርጉት ነገሮች አንደኛው ኢንስታንት የሆነ ፓወር ባንድ ጊዜ ሎድ ስታደረግበት ዊች ኢስ ዲሲ ፋስት ቻርጅ፣ ከዛ ደግሞ ስሎው በሆነ ቻርጅ በሌቭል ዋን ቻርጀር ረጅም ሰዓት በሚደረገው የቻርጀር ሰዓት የቻርጂንግ ሰዓት ማለትም በሌቭል ዋን ቻርጅ ስታደርግ ማለት ነው። የሚፈጠረው ሙቀት የሚፈጥሩት ኦክሲዴሽን ነው። ዲፊ ፋስት ቻርጅም ሌቭል ዋንም የራሳቸው የሆነ ኦክሲዴሽን አላቸው። ስለዚህ ከመኪናችሁ ጋር የሚመጣውንም ስትጠቀሙ ምናልባት ብዙ ሰዎች ለሊት ላይ ያስተውላችሁ ከሆነ ቻርጅ እያደረጋችሁ የኤሌክትሪክ መኪናችሁ ፋን ይነሳል። ያ ማለት ኦፕሬሽናል ሂቱን ኪል ለማድረግ ሲሞክር የሚፈጥረው ሂቱን ዲሲፕሊን ለማድረግ ሲሞክር የሚነሳ ፋን፣ ብዙ ሰዎች መኪና የራሱን ያቀዘቅዛል ምናምን ብለው ይደሰታል። ልክ አይደለም። ያ ማለት መኪናው በቆመበት 12 ቮልት ባትሪ እየሰራ ነው ማለት ነው። እኔ በጣም ብዙ ጊዜ ገጥሞኛል። አይዲ ፎር አይዲ ሲክስ እና ቤዝድ ፎር ኤክስ ኦን የሚያደርጉ ሰዎች እኔ ስክሪኑ በጣም ኢነርጂ ይጨርስብኛል እና ባትሪ በዚህ ስድስት ወር ውስጥ ሁለተኛዬ ነው ስቀይር ያሉኝ ሰዎች አሉ። 12 ቮልት ባትሪውን ማለት ነው። ኦኬ ያም የሆነበት ምክንያት ምንድነው? ያኛው ትልቁን መስሎኝ ልባ ደንግጥ፣ በስድስት ወር ውስጥ የኢትዮጵያ ኢኮኖሚ አይችለውም ያስብላል። ያስብላል ትዌልፍ ቮልት ባትሪውም በስድስት ወር ጊዜ ውስጥ ሁለት ጊዜ የቀየሩ ደንበኞች አሉ። ያም የሆነበት ምክንያት ምንድነው? መኪናው በቆመበት ራሱን ኮል ዳውን ለማድረግ ሲል ሌቭል ዋን ቻርጀር ሰክታችሁበት የሚፈጠረውን ሙቀት ራሱን ኮልዳውን ለማድረግ ሲል በትዌልፍ ቮልት ባትሪው ሀይል እየወሰደ ኮሊንግ ፋን ይነሳል። ስለዚህ ያቺን ፋን ኦፕሬት ለማድረግ የምትጠቀመውን ኃይል ፕሪዘርቭ ለማድረግ ያለብህ ነገር ምንድን ነው? ሌቭል ቱ ቻርጀር ኦቨርሂት ፕሮቴክሽን ያለው ራሱ ፓወር ባላንስ ሰርቶ የሚያስገባ ሁሉን ነገር የጨረሰ ቻርጀር መጠቀም። ዲሲም ቢሆን ለዴሊ ዩዝ አትጠቀሙት። ኦቨርሂቱ ኬብላችሁን ሃይ ቮልቴጅ ባትሪያችሁን ይጎዳዋል። አዶኒ ምን ይዛልናል? እንግዲህ ያው በዚህ ሳምንት አንድ ለየት ያለ ተሽከርካሪ ወደ ገበያ ቀርቧል። ስሙን ራሱ ፕሮግራማርስ ለማድረግ ትንሽ ይከብዳል አደለ። ሁንግራን ኤችአር ኤስዋን ይባላል። በቻይና ውስጥ የሚገኝ መኪና አምራች ካምፓኒ ያመረተው ተሽከርካሪ ነው። ዛሬ አዶና ስካር ሪቪው ላይ ወደዚህ ሰዓት ላይ በስፋት እናየዋለን። እያንዳንዱን ጥቅምና ጉዳቶች ቻናላችን ላይ እዛ ላይ በብዛት በስፋት እናየዋለን። ግን እዚህ ላይ እንደ ሀሳብ መኪናው እንግዲህ ከነ ቻንጋን ኢስታርም ዋጋው የሚቀንስ ነው። 300 ኪሎ ሜትር እንደሚሄድ ተነግሯል። 28 ኪሎዋት አወር ባትሪ አለው። ሊቴም አይህም ባትሪ ነው ላይ ሊቴም አይህም ፎስፌት እንደሆነም የሚያሳዩ ነገሮች አሉ መኪናው ከሱዚኪ ጂምኒ የሚባለው መኪና የአብዛኞቻችን እናውቀዋለን። ከተማ ውስጥ ባለ ሶስት በር ተሸካሪ ነው። ለዛ ሙሉ ለሙሉ ዳይሜንሽኑ ሙሉ ለሙሉ ማለት ይቻላል ስፋቱ፣ ቁመቱ፣ ርዝመቱ ሙሉ ለሙሉ እሱ ጋር ይገናኛል። አንድ አይነት በጣም የተመቸኝ ነገር ግን እንትኑ ነው ይሄ ዋጋው ላይ ስትመጣ ዋጋው ው እንግዲህ እንደምታውቁት አሁን ከሁለት ሚሊዮን በታች መኪና ማግኘት ከባድ ነው እነዚህ መኪኖች እንግዲህ ከ1 ሚሊዮን 900 ሺህ ብር እስከ1 ሚሊዮን 950 ሺህ ብር እየተሰጡ ይገኛሉ ባለ ሶስት በር ቢሆኑ ለተለያዩ አገልግሎት ይሄ ማለት ከነማን ጋር ይወዳደራል ሬንጁ እንዳልከኝ ከሆነ 305 ኪሎ ሜትር ከሆነ ከነ ኢስታር ጋር የሚወዳደር ነው ከትንሿ ቢዋይዲ ጋር የሚወዳደር ዋጋውን ስናየው ግን በጣም የቀነሰ ነው። የቀነሰ ነው። እነዚህ ሰው ሺፍት የሚያደርግ ይመስላል ወደዚህ። አሁን እንግዲህ ያው የኢትዮጵያ ሌሽ መኪና ገበያን ሰው እያየው ሲሄድ ነው እንጂ ወዲያው እንደመጣ ለመገመት ትንሽ ይከብዳል። ትንሽ ይከብዳል። ያው ግን ምንም ቢሆን የቻንጋኒስታር አፍቃሪዎች ልክ ሁለት ሚሊዮን ጠርዝ ላይ ቆመው ቻንጋኒስታርን ቻው ቻው እንወድሻለን እያሏት ከኋላ መጥቶ ይሄ መኪናን ነው ያጽናናቸው። ይሄ እንግዲህ ትክክል ከኋላ ያው ብዙ ጊዜ ከስር የሚገቡ መኪኖች ያስፈልጉናል። ዋጋቸው ቀነስ ያለ በጣም አሪፍ። ግን እኔ ዋጋው ላይ ከመቅጽበት አንዳንድ የፍላጎት ሲበዛ ዋጋው ላይ የመጨመር ነገር ይስተዋላል። ይሄ በዚሁ ይቀጥልልን ምናለ። አሁን ይሄም ገንዘብ ትልቅ ነው ግን እንዲሁ በዚሁ ቢቀጥል አትመኙ እንመኘዋለን። ነገር ግን መኪናው ከገባ ገና አራት ቀናት አምስት ቀናት ቢሆኑት ነው። መኪናው ገቢ ያለቀረብ ሰምተውት ላያውቁም ይችላሉ። መረጃው ዛሬ ብቻ ሊሆን ይችላል። ዛሬ ነው በተለቅ ባለም ቻናል የለቀቅ ነው። እንደ አዶን ያስካርቢው ዛሬ ነው በስፋት እናየዋለን። ምን ጥቅም እና ምክንያቱም ለሁሉም አገልግሎት ይሆናል ማለት አይደለም። ለምን አይነት አገልግሎት ይሆናል ለምን የሚለውን እሱን በስፋት እዛ ላይ አይተነዋል። እነዚህ መኪኖች ግን ያው ከስር እየገቡ ተሽከርካሪዎች ናቸው። ይህ መሆኑ ጥቅም አለው፣ ምክንያቱም ከላይ ያሉት እየጨመሩ ሴጉድ እየጨመሩ ነው። ኢስታር እየጨመረ ነው። ሌሎቹ ከስር ግዴታ፣ ያንን ያህል ለመግዛት ግዴታ ባንክ ብድር ውስጥ ሰው ገብቶ መግዛት የለበትም። እንደዚህ ከስር ቀነስ ያሉትን እየተጠቀምን በኋላ ላይ ሸጠን ደግሞ ጨምርን መግዛት እንችላለን። እንዳልከኝ እንዳነሳው ጥያቄ ደግሞ ከየትኛው መኪና ጋር ሊወዳደር ይችላል ዋጋ ካለን ከነ ካስ አና 200 የሚባለው ተሽከርካሪ በአንድ ጊዜ ቻርጅ 200 ምናምን የሚሄዱት ከነሱ ጋር ሊወዳደሩ ይችላሉ። ሌሎቹም እነ ብላቫል ከነሱ ጋር የሚወዳደር ነው። ቦዲ ታይፑ ግን ከነሱ ትንሽ ሰፋ ያለ እና ተጨማሪ አጠቃላይ አራት ሰው ነው መጫን የሚችለው፣ አምስት ሰው ተብሏል። ከኋላ ትንሽ ጠበብ ያለ ነገር ነው ያለው። እሱንም እንደ ሰው ሁኔታ ጠቀጠም እንካለ እንደ እኛ እኛ እንችላለን አልቸገረን፣ እንችላል ትንሽ ናታን ከኋላ ሆነው እንጂ ለሱ ለሱ ላይሆነው ይችላል እንጂ ሌላው ነገራቸው ጥሩ የሚባል ናቸው። ከዚህ በተጨማሪ ደግሞ ናታንም አንድ እያልከኝ ነበረ አዲስ የገባ ተሽከርካሪ አለ። ስንት ሰዓት ላይ ነው የምለቀው? ዘጠኝ ሰዓት ላይ አዶኒያስ ካር ሪቪው ላይ ቢገቡ ያገኙታል። የተሽከርካሪ ዘጠኝ ሰዓት ላይ አዶኒያስ ካር ሪቪው ብለው አሁን ሰብስክራይብ ያድርጉትና በኋላ ላይ የደውል ምልክቷን ተጭነው አንተን መጠበቅ ይችላሉ። ለምን መኪናውን በደንብ አይቶ መግዛት እንዲችሉ ሪቪው በጣም ወሳኝ ነገር ነው። በዘፈቀደ የሚገዛ ነገር አለ ዋጋው ቀነሰ ብለ ዝም ብለህ ገንዘብን አታወጣ። እዛ ላይም አንስተነዋል፣ ለየትኛው አገልግሎት ይሆናል ለየትኛው አይሆንም፣ ለምን ብንጠቀምበት ተመራጭ ይሆናል የሚለውን ስለ ስፔር ፓርቱም ስለ መኪናው ግራውንድ ክሊራንስ ስለ ባትሪውም በስፋት ያየነው ነገር ስላለ እሱ ላይ መመልከት ይችላሉ። በጣም አሪፍ። እስቲ ኤዱ በጣም የምናመሰግናት ቴክኒሽናችን ናት። በጣም እንግዲህ ብዙ ጊዜ በክብር የምታስተናገደ ናት። እጅግ አድርገን ምስጋናችን ይድረስ እንላለን። ከዚህ ና ፈገግ እያለች ነው የምትገኘው። እስቲ ጥያቄውን አሰምታን በጆርናሊስት ጎሳ የዩትዩብ ቻናል ላይ እንግዲህ የተሳተፉ ከሆነ በኋላ ገብተን የምናየው ነው የሚሆነው። የካርድ ሽልማት አለው ማለት ነው። ስለዚህ ጥያቄውን ሰምተን ስንመለስ እና ሰማችኋለን። በአዶኒያስ ካር ሪቪው ዩቲዩብ ቻናል ላይ በኋላ ላይ የሚለቀቅ ቪዲዮ አለ፣ እሱን ተመልከቱ እንላለን። በኔ ዩቲዩብ ቻናል ደግሞ እኔም የሰራሁት አለ። ሲኤችአር ሰምተሃል? ወጪ የሲኤችአር ነገር እኛ በሃይብሪድ እና በነዳጅ ነው የምናውቀው። አሁን ሲኤችአር ፕላስ ብሎ ፉል ኤሌክትሪክ ሆኖ መጥተዋል። ያው ከዚህ በፊት የነበሩት ላይ እጅግ በጣም ተሻሸ። ኤሌክትሪኩ ነበር የምታስታውስ ከሆነ እሱን ሙሉ ለሙሉ ግራውንድ አፕ ዲዛይን ተቀይሮ ነው የመጣው። እንግዲህ እሱን በስፋት ደግሞ በጆርናሊስት ጎሳ ዩትዩብ ቻናል ላይ ያገኙታል። በአንተ ቲክቶክ ቻናል ላይ ደግሞ የሆነ ነገር እንጠብቃለን። እስቲ አዳምጠን እንመለስ። ይህ ክላክስ የምን መኪና ክላክስ ነው? ሚትሱቢሺ አትራጅ፣ ማዝዳ አር ኤክስ 7፣ ቶዮታ ኮሮላ መልሳችሁን በጆርናሊስት ጎሳ የዩትዩብ ቻናል ላይ መጻፍ ትችላላችሁ።